ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች እንደምን አላቸውልኝ። ዛሬ የምናየው ሳምፕል አውቶሜሽን ኤክሴል ነው። እንግዲህ እንዴት አድርገን አውቶሜሽን ኤክሴል መስራት ወይም ማዘጋጀት እንችላለን የሚለውን ነገር እንመለከታለን። እንግዲህ ይህንን ለማዘጋጀት እነዚህ የግድ ማወቅ ያስፈልገናል እንዴት አድርገን ባክግራውንዱን ከለር እናደርጋለን፣ አውቶማቲካሊ፣ እንዴት አድርገን ሚን እንሰራለን፣ እንዴት አድርገን ቻርት እንሰራለን የሚለውን ነገር የግድ ማወቅ ያስፈልገናል። እንግዲህ ይህንን ለማዘጋጀት ይህንን ብቻ አይደለም ትልቅም፣ አውቶሜሽን ትልቅ ዳታ ያለው አውቶሜሽን ለማዘጋጀት የግድ እነዚህ ማቴሪያሎች ያስፈልጋሉ። እነኚህ ካወቅን ትልቅ ዳታ መስራት እንችላለን ማለት ነው። አሁን ለጊዜው ግን ይችን የምትመለከቷትን ለማዘጋጀት ወይም ለመስራት የግድ የተወሰኑ ነገሮችን ማወቅ አለብን። ያ ምንድን ነው? ቀላል የምንላቸውን እዚ ጋ ቻርት አለ፣ እዚ ጋ ፒ አለ። እነዚህን ማወቅ አለብን። ከዛ እዚ ጋ ከለር አለ። ከዛ ፕላስ እዚህ ጋ እንግዲህ የስታንዳርድ ውጤቶች አሉ እዚ ጋ፣ ያ ማለት ሚን ኦር አቨሬጅ ነው። እና እዚህ ጋር አለ እንግዲህ ካውንቲፍ ላይ የምንጠቀመው እዚህ ጋር አለ አቨሬጅ ዘንድ ይህንን ማወቅ አለብን። ይህንን ለማወቅ የተዘጋጀ የራሱ የቻለ ቪዲዮ አለ ወደ እሱ እንሄዳለን። እሺ አሁን ወደ ሰም እንሄዳለን። የግድ ያንን ሳምፕል አውቶሜሽን ለመስራት የግድ ከመጀመሪያው መነሳት ስላለብን ሰምን ማወቅ አለብን። ሰምን ካወቅን በኋላ ወደ አቨሬጅ ፎረስ ሚን ወደ ሌሎቹ ወደ ኮንዲሽናል ፎርማቲንግ ወደ ፒ ወደ ቻርት ወደ መሳሰሉት እንሄዳለን ማለት ነው። መጀመሪያ ሰም እንዴት ለቢግነር ተማሪዎች የሚሆን ነው። መጀመሪያ ሰምን እንዴት መስራት አለብን? ያው ሰምን ለመስራት ሶስት ሜትድ አለን። የመጀመሪያው ሜትድ ኢኳልቶ ስም ብራኬት መክፈት ከዛ ዲ5 ኤንድ ኢ5ን ሴሌክት ማድረግ ኢንተር እንመጫን። ከዛ እዚችጋ ያለችውን ፕላስ ምልክት ወልታች መውተት ነው። ሌላኛው አሰራር ቀጥታ ኤፍ ኤክስ እንገባለን። ኤፍ ኤክስ ከገባን በኋላ ምን እንደምትፈልግ ይለናል። ሰምን እንመርጣለን። ከዛ ስም ከመረጥን የቱን የማትማቲክስ ፊዚክስን፣ የጆንን መምረጥ ከዛ ኦኬ ማለት ዘን፣ አሁንም ሴሌክት ወደ ታች ማድረግ ኦኬ። ሶስተኛው ደግሞ ቀጥታ እዚጋ እንገባለን። አውቶማቲክስ እሱ ራሱ አድርጎታል። ዘን እንደ ስንገባ ኢንተር ነው እናደርገዋለን። ከዛ ዘን ይሄ ይመጣልናል ከዛ አስፈላጊ ነው ከተገኘ የግራንድ ሰም የማትማቲክስ የተማሪዎች የስድስቱ ተማሪዎች ስንት እንዳመጡ ጥቅል ድምር እዚህ ጋር ማስቀመጥ ይቻላል። እንዴት የሚለውን ነገር ያው ቅድም ባሳየኋችሁ መንገድ ሰም እንገባለን። እዚህ ጋር ከገባም በኋላ ይህን ሴሌክት ማድረግ ነው። ኦኬ ጨረስን። ልክ ፊዚክስም ልክ እንደዛ ይሆናል ማለት ነው። ይህንን በዚህኛው መሳት እንችላለን። ዘን አውቶማቲካሊ አምጥቶልናል። ኢንተር ማለት ነው። ይሄ ነው እንግዲህ ስሌቱ። አንደኛው ኢኳልቱ ኢኳልቱ ሰም ያን ብራኬት መክፈት ከዛ የምንፈልገውን ስሌት ካደረግን በኋላ ኢንተር ማድረግ ብቻ ነው። የዛሬ ቪዲዮአችን ይህን ይመስላል። ለቀጣይ ፕሮግራም እስከምንገናኝ ቸር ሰንብቱልን። እናመሰግናለን።